ኢትዮጵያ ባንዲራ ላይ ያለው ኮከብ ተነስቶ እግዚአብሔር በዛ ምትክ እርግብ ይሆናል ብሎኛል። ባንዲራው ሊቀየር ነው እየተባለ ይገኛል። ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ዮዲት አርባ ዘመን ስትዋጋ ኖረች፣ ዮዲት አለፈች፣ ቤተ ክርስቲያን ግን አለች። ግራኝ መጣ፣ አስራ አምስት ዓመት ተዋጋት፣ ግራኝ አለፈ፣ ቤተ ክርስቲያን ግን አለች። የበቤታችን አስራት ናት። ኢትዮጵያ አጠፋም እንዲህ አይነት ተረት ተረት ኢትዮጵያ አጠፋም ብሎ ነገር የለም። አትደንዝዝ። እግሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ እግዚአብሔር የተመሰገነ ይሁን። እጅግ ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሼ እመጥቻለሁ። እንግዲህ ዛሬ የምንመለከተው የኢትዮጵያ ባንዲራ ሊቀየር እንደሆነ ሰምተናል። ምን እንደሚሆንም እየተነገረ ይገኛል። ያንን እናያለን። አንዲት የእስላም ተከታይ እስልምና እምነት ተከታይ ደግሞ ኦርቶዶክስን በቅርብ ቀን እናጠፋለን እያለች ነው። ቅዱስ ፓትርያርኩም እንግዲህ ልልናችሁን ክብራችሁን ጠብቁ እያሉ ነው። እነዚህንና ሌሎችን በስፋት የምንመለከትበት መራግብራችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ ጀምሩት። እስቲ ኦርቶዶክስን እናጠፋለን ካለችን ጀምሩ። ወላይ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታ ያላችሁ በቅርብ ጊዜ ኦርቶዶክስ ትጠፋለች። አረንዶ በመቤት የቺን ሃይማኖት ማጥፋት ስትጀምሩ ከእኔ ጀምሮ ኦርቶዶክሳን ባለማተቦች፣ እንደዚህ አይነት የሞት አዋጅ እየታወጀባችሁ ይሄው ዝም ብላችኋል። ክርስቲያንና ሚስማር ሲመታ ይጠብቃል የሚባል ትንግርት፣ ቀኝን ሲመታ ግራን ስጥ የሚል ትንግርት ይዛችሁ እስከ መቼ ነው በእንደዚህ አይነት ሁኔታ የምንዛለቀው? እንደዚህ አይነት የሞት አዋጅ እየታወጀብን፣ እንደዚህ አይነት የሞት አዋጅ እየተነገረብን እያያችሁ አንገታችሁን ደፍታችሁ ዝም የምትሉ ከሆነ ሰምታችሁ እንዳልሰማ አይታችሁ እንዳላየ የምትሆኑ ከሆነ ማምላክ፣ ወላዲተ አምላክ ምስክሬን፣ የሚመጣው ዘመን በጣም አስከፊ ነው የሚሆነው። የኛ ሃይማኖት ግደልን ፍለጥን ብታስተምር ኖሮ ማምላክ ወላዲት አምላክ ምስክሬ ነች በእንደዚህ አይነት ሁኔታ እንዛለቅም ነበረ። አታፍሪ የምናጠፋለን ስቲ ብላክቦርድ ላይ ወይ ወረቀት ላይ የተጻፈ ነገር መሰለሽ ምታጠፊ ጥግ ድረስ መታናከበርናችሁ መሀል ድረስ መታችሁ ናቃችሁ። ክፍታፍ ምን ይባላል አሁን ይሳገሪ ምንድን ነው የሚባሉ ምንድን ነው የሚባሉ ኡስታዛችሁ ይፎክራል፣ እናንተ ትፎክራላችሁ? እምነታችሁ ግደል ፍለጥ ነው። ሀገር የመሰረተችን እምነት እናጠፋለን። ብላክቦርድ ላይ የተጻፈው ጽሁፍ መሰላችሁ እንዴ? እንዴት ይሄን አታስቡ። እንግዲህ እኮ ናችሁ እንደ እንግዲህ አትሆኑ። የሰው ቤት ገብታችሁ ከቤት ካላሱ ጣም ይባላል እንዴ? ምን አይነት አስተሳሰብ ነው ያላችሁት? ለነገሩ እናንተ ከሰይጣን ጋር ስለምትኖሩ ነው፣ ጂኒ ስላለባችሁ ነው። ቀድማችሁ ግን እናንተ እንዳጠፉ በጣም የሚገርም ነው። እንግዲህ በቅርብ ቀን ኦርቶዶክስን እናጠፋለን ብላ በግልጽ ወታ ስትናገር እንግዲህ እዚጋ አንድ ነገር ምናልባት ለመናገር እፈልጋለሁ። ምናልባት የእስልምና እምነት ተከታይም ላትሆን ትችላለች፣ ልትሆንም ትችላለች። ግን ሙሉ ሙስሊም እምነት ተከታዮች ይህንን ሀሳብ ይቀበላሉን ብዬ አላስብም። ይህንን ደግሞ የምንመለከተው እንግዲህ ወጥቶ በሚያደርጉት ሪያክት ነው ለዚህ ምላሽ በሚሰጡበት ማለት ነው። ዝምታን ከተመረጠ ይህ ነገር ተቀባይነት እንዳለውም ልናምን ልናውቅ እንችላለን ማለት ነው። እንግዲህ በተለያየ ጊዜ ትመለከታላችሁ ጂሃድ ሲታወጅ ኦርቶዶክሳውያን እንደዚህ ናቸው ሲባል ቤተክርስቲያኒቷ ትጠፋለች እየተባለ በተለያየ ጊዜ እንደ ቀልድ አንዳንድ አካላት አንዳንድ እየሆኑ እየሆኑ እየሆኑ እየወጡ እንዲህ እየተናገሩ ይገኛሉ ማለት ነው እና ይህ ነገር ምንድን ነው ለምንድን ነው ቤተክርስቲያኒቷን ስለማጥፋት የተፈለገው የሚለውን በደንብ ልናውቅ ያስፈልጋል ለምሳሌ ሰሞኑን በዚህ በወሎ በመካነ ሰላም በተደረገው በጣም በግልጽ በግልጽ በግልጽኝነት ምንድን ነው የቤተ ክርስቲያኒቷን ክብር አስጠብቃሉ የሚል ሀይል ነው ይህን እያደረገ ያለው እና ኦርቶዶክሳውያን ለዚህ ምላሽ እንድትሰጡ የሚል በግልጽ የሆነ ደብዳቤ ወጥቶ ተመልክተናል። እንግዲህ ቤተ ክርስቲያኒቷ የጦር መሳሪያ ያላት ይመስል ቤተክርስቲያኒቷ የጦር ሰራዊት ያላት ይመስል እንዲህ አይነት ነገሮች ሲደረጉ ተመልክተናል። ዛሬ ደግሞ መጥቶ መጥቶ ኦርቶዶክስን እናጠፋታለን። ይቺ ቤተ ክርስቲያን ባይዘው አትጠፋም እናንተ ስላላቸው አይደለም። በርካቶች ሞክረዋል ቤተክርስቲያኒቷን ለማጥፋት ማለት ነው ይቺ ቤተክርስቲያን የማጠፋበት ምክንያት ምንድን ነው ካለን፣ የተመሰረተችው በክርስቶስ ደም ስለሆነ፣ በደሙ ነው የመሰረታት። መከራ ይበዛል እውነተኛ ቤት ስለሆነች። ፈተና ይበዛል እውነተኛ ቤት ስለሆነች። አማኞቿ ሊገደሉ ይችላሉ እውነተኛ ቤት ስለሆነች። የመገልገያ ቤተ እምነቶቿ ሊቃጠሉ ይችላሉ እውነተኛ ስለሆነች። ከዓለም ፍጻሜ ድረስ መከራ ይበዛባችኋል፣ እኔ ግን ከእናንተ ጋር ነኝ ብሎ የለ? አዎ ይህን ፈተና ይህን መከራ እንቀበላለን። ይህ ፈተና ይህ መከራ ለምንድን ነው? ክርስትና በፈተና ውስጥ ስለተመሰረተ፣ የፈተና ህይወት ስለሆነ እኛ ልክ እንደ ወርቅ በእሳት ነጥረን ነው የምንወጣው። ስለዚህ ፈተና ልታበዙብን መከራ ልታበዙብን ትችላላችሁ። ይቺ ቤተክርስቲያን ግን ልታጠፏት በፍጹም በፍጹም አትችሉም። ልትጠፋም አትችልም። ስለዚህ እንዲህ አይነት ነገሮች በእውነት እንግዲህ ሀገራችን አሁን ያለችበት ሁኔታ እናውቃለን በተለይ ደግሞ ይሄ 2018 የሰላም ይሆናል ብለን ጀምረን እንግዲህ ገና በአንድ ወር ውስጥ የተለያዩ ውዥንብሮችን የተለያዩ ቤተክርስቲያኒቷ ላይ ብዙ ነገሮችን ሲደረጉ አየን። አሁን ደግሞ እዚህ ደረጃ ተደርሷል። ስለዚህ የሃይማኖት ጦርነት ከባድ ነው። ሰው ለሃይማኖቱ ምንንም ይሰጣል። ሴንሲቲቭ ፓርት ነው። ስለዚህ ህግን ማስጠበቅ ህግን ማስከበር ያለባቸው አካላቶች አስከብሩ። ኦርቶዶክስ ግን አትጠፋም። ስሙት። ዮዲት አርባ ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ አስራ አምስት ዓመት ተዋጋት። ግራኝ አለፈ ቤተክርስቲያን ግን አለች። አየው ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ ቤተክርስቲያን ግን አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል። እሱ ያልፋል። ቤተክርስቲያን ተቀጥላለች። ወደዚህ ይለ እንዳይ በስለ ያልፋል እንዳንተዛዘብ አትሽ ሞድመድ ክርስቲያን ከሆን ከክርስቲያን ነኝ ነው አለ ከሃዲ ከሆንክ ከደም ከሃዲ ነኝ ብለህ ለፍ አሰን ጉዳይ አለከ አትል ሰልፈሰልፍ ተሪሁላ ኦርቶዶክስ ሆነህ ትፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ። የፈጠረህን አምልክ። ጊዜያዊ መንግስት ተከትለህ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ እሞታለን። ይህነ በቃ ሀቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳደደናል። ያሳደደን ያስረናል። ያስረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህደዋል። ሰማይና ምድርን ከፈጠረው ጋር ተዋህደዋል። እሱ ግንድ፣ ኛ እኛ ቅርንጫፍ ነን። አዎ እና ዮዲት ጎዲት፣ እነ ግራኝ አህመድ፣ ሌሎችም ይችን ቤተክርስቲያን ለማጥፋት ሞክረዋል። ነገር ግን ይቺን ቤተክርስቲያን ሊያጠፏት አልቻሉም። እነሱ ዛሬ የሉም፣ ይቺ ቤተክርስቲያን አለች። ዛሬም ቤተክርስቲያን ይዛ እናጠፋታለን ያሉ አካላቶች ዛሬ ያሉ፣ ነገ የሉም። ይቺ ቤተክርስቲያን ግን ዘመንን ትሻገራለች። የሚጠብቃት አምላክ አይተኛማ። ቤቱ አደለች? ስጋውና ደሙ የሚፈተትበት ቤት አደለች? ምዕመናኖቹ ልጆቹ የሚሰበሰቡበት ቤት አደለች? ስለ ልጆቹ ሲል አደለ ክርስቶስ ዋጋ የከፈለው? ታዲያ ያን ሁሉ ዋጋ ከፍሎ ያጠፋታል? ምዕመናኑን ያጠፋቸዋል? አያጠፋቸውም። እሺ ብፁዕ ቅዱስ ፓትርያርካችን በአንድ ወቅት እንደዚህ ብለው ነበር ብሯን ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን እንዲሁ መተኛት የለብንም። ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደ እንደሚመስለ ይህ እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም ምክ ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው ማንም ሊቆምልን አይችልም በእውነቱ ስለዚህ ሁን ችላ አንበለው ነገሩን ቸልተኝነት አገር ያጠፋል ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁ ህልውና ለ ጠቅላላ ለህልውናችንም ጭምር እኮ ነው። ቤተክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተክርስቲያን ህልውና የእኛ ህልውና ነው። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ ሁሉም ሳንሶር የሚባለው እሱ እኮ ነው እንግዲህ፣ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም እየተጣመምም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ በተለይ ሊቃውንተ ቤተ ክርስቲያን ይህንን መጠበቅ የመጠበቅ ኃላፊነት እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙም ካሉ ልነጋግርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና ለቤተ ክርስቲያናችን ጤንነት ለቤተ ክርስቲያናችን ልዕልናና ቅድስና ክብር ታሪክ፣ ይሄ ሁሉ መጠበቅ እንዳለበት የሁላችን ኃላፊነት ነው። እውነታቸውን ነው። የቅዱስ አባታችን ቡራኬያቸው የደረሰን እውነት። እባካችሁ ሊቃውንት ክብሯን አስጠብቁ። የቤተ ክርስቲያን ክብር ይሄ አይደለም። አባቶቻችን ያወረሱን የቤተ ክርስቲያኒቷ ክብር ይሄ አይደለም። በመጽሐፍት የምናውቃት ቤተ ክርስቲያኒቷ ክብር ይሄ አይደለም። ልዕልናዋም ይሄ አይደለም። ከልዕልናዋ እየወረደች ዝቅ እያደረግናት እንገኛለን እኛ እኛንን ዝቅ የምናደርጋት ቤተክርስቲያኒቷማ ዝቅ አትልም። ከክብሯ ዝቅ አትልም። ከልልና ዝቅ አትልም። እኛ ግን ልልናዋን እያወረድን ነው። በዘመናችን መስራት ያለብንን ስራ እየሰራን አይደለም። ቅድስናዋን ለማጥፋት እየተጋጋጥን ነው። ይቅርታ ንጽዋን ሆነን አይደለም ወደ ቤተክርስቲያን እየሄድን ያለን። የቤተክርስቲያኒቷን ክብር እየጠበቅን አይደለም። ታሪኳን እያጠፋን ያለን። ስለዚህ እባካችሁ ሊቃውንት፣ ይህ የእናንተ ድርሻ ነው። ከፍተኛውን ድርሻ እናንተ ናችሁ የምትይዙት። እናንተ ምሩን። በርካታ የሚመራ እኮ መንጋን ያለው እናንተ ዘዙን የሚታዘዝ እኮ ነው ያለን። እናንተ በፍቅር ይህንን ነገር አስተካክሉ። የቤተ ክርስቲያኒቷን ክብር አስጠብቁ። የቤተ ክርስቲያኒቷን ልዕልና አስጠብቁ። ማንም እየተነሳ ቤተ ክርስቲያኒቷ ላይ አይጫውት። ማንም እየተነሳ ዶግማዋን፣ ቀኖናዋን እንደፈለገ አይተርጉም። ይህንን ነገር እባካቸው አስጠብቁልን። ዝም አትበሉ። እሺ። ሌላው እንግዲህ የምንመለከተው መለከተው እስቲ ስለ ባንዲራው ደግሞ እኔ በኢትዮጵያ ባንዲራ ላይ ያለው ኮከብ ተነስቶ እግዚአብሔር በዛ ምትክ እርግብ ይሆናል ብሎኛል የዛሬ አራት አመት እግዚአብሔር በራእይ አንድ ነገር አሳየኝ ኮከቡ ላይ በኢትዮጵያ ህዝብና በምድሯ ላይ ባሉ የኢትዮጵያ ማንነቶች ላይ በጨለማው አለም የተገቡ አግሪመንቶችን አሳየኝ። እና እነዚህ የተገቡ ኪዳኖች በዲመን አለም ላይ ኪዳኑ እንዲጸና ኮከቡ የኢትዮጵያ ባንዲራ ላይ ተቀምጧል። ይሄ ኪዳን የ666 መንፈስ በኦፊሻል መንፈስ የሚሰራበት ነው። ልክ ይሄ ኮኮብ ሲነሳ ኪዳኑ ይፈርሳል አለኝ እግዚአብሔር። መቼም እቺ ባንዲራ ዋጋ የተከፈለባት ናት። እንደውም ቴዲ አፍሮ አንድ ዘፈን አለ በሰማዩ ላይ ቢታይ ቀዩ ቀለም ነው የሆነ ዘፈን አለው በሰማይ ላይ ራሱ ያለ ማለት ነው። በምድር ስንከለከል አንዳንዴ በጣም የሚገርመኝ ለምሳሌ አንዳንድ ቦታ አይቻልም ያው ልሙጡን ባንዲራ አይቻልም ትክክል አይደለም ይባላል የሆነ ፕሮግራም ኖሮ የእኔ እግዚአብሔር ቸርነት ነው ቀስ ተደመነውን ከየት መጣ ሳይባል ግጥም ይላል እቺ ባንዲራ ማለት ነው ትልቅ ሚስጥር ያላት ናት በተለይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሀገራችንም ቢሆን ለዚች ባንዲራ ስንት ዋጋ ተከፍሏል በዚች ባንዲራ የሚደራደር የለም ናፄ ምኒልክ እኮ ስለዚች ባንዲራ ስለዚች ሀገር ሲሉ ነው አይደል ዋጋ የከፈሉት ዛሬ ዓለም አረንጓዴ ቢጫ ቀይ ነው እኛን ኢትዮጵያውያንን የሚያቅ በቀኝ ግዛት አለመገዛታችን ነው የሚያውቅ። ስለዚህ ባንዲራው እንግዲህ እንደሚቀየር በመኪና ታርጋ ቁጥር በሰሌዳ የአዲሱ ሰሌዳ ሲነገር በዛ ላይ የትራንስፖርት ሎጂስቲኩ ተናግረው ነበር ሊቀየር ይችላል ብለው ማለት ነው። ያን ተከትሎ እንግዲህ ብዙዎች የራሳቸውን ስሜት እያንጸባረቁ ይገናኛል። እንግዲህ እንደምትመለከቷት ይቺ ራዕይ ታይቶኛል ትላለች። አንዳንድ ያው አንዳንድ ራዕዮች አለ ታስታውሳላችሁ አይደል ቤተክርስቲያንኗን ለሁለት ስትከፈል ስትመታየው የሚሉ ራእዮች፣ እንደዛ አይነት ራእይ እንዳይሆን እንሰጋለን። እንግዲህ ሌላ ምን ይባላል? ሌሎችም አካላቶች ለምሳሌ የሌሎች ቤተ እምነቶችም የራሳቸውን ስሜት የሚያንጸባርቁበት ነገሮች እየተፈጠረ ነው እና እንደው እንዲህ አይነት ነገሮች መንግስትን ልባት ቢሰጣቸው ለማለት እወዳለሁ። እንደው ሰሞኑን በተለይ ትናንትና በጣም ሲዘዋወር የነበረውን የዚችን ሴትዮ ነገር እንዴት አያችሁት?

በሀገር አሜሪካ የተከሰተው ክስተት የመላው ዓለምን ትኩረት ለመሳብ ችሏል። ታሪኩም እንዲህ ነው። በአሜሪካን በጂኤፍኬ ኤርፖርት ውስጥ ከጃፓን ዋና ከተማ ቶክዮ ተነስታ መዳረሿን አሜሪካን ያደረገች አንድ እንስት ዓለማችን ላይ ከሌላ ሀገር ፓስፖርት ይዛ ተገኝታለች። የዚች የማትታወቅ ሀገር ስሟም ሎሬንዞ ሲባል በዓለም ካርታ በታሪክ ብሎም በተለያዩ መጽሐፍት ላይም ሳይቀር እንዲህ የሚባል ሀገር እንደሌለ ሊታወቅ ችሏል። እነስቷ የዛችው ፓስፖርት ሁሉንም ነገር ያካተተ በውስጡም ቺፕ የተገጠመለስ ሲሆን እያንዳንዷን የግለሰቧን መረጃ በአግባቡ በሲስተም ላይ ሊያሳይ ችሏል። ታዲያ በጂኤፍኬ ሪፖርት ውስጥ ይህንን እንግዳ ድርጊት የተመለከቱ የጸጥታ ኃይሎች ለተጨማሪ ምርመራ ማለት ለአንድ ጥያቄ ክፍል ውስጥ እንድትቀመጥ ያድርጓታል። በኋላም ሰዓት ደርሶ እሷ ወዳለችበት ክፍል መጥቶ በሩን ሲከፍቱት ያዩትን ነገር ማመን ነበር ያቃታቸው። እንስቷ በዚያ ስፍራ የለችም። በዚህም የተደናገጡት የጸጥታ ኃይሎቹ የሰርቬላንስ ካሜራውን ሲመለከቱ ብልጭ ብሎ እንደጠፋ ነገር ግን ምንም አይነት ነገር እንዳላሳየ ለመወቅ ተቻለ። ታዲያ አሁን በዚህ ሰዓት በመላው አሜሪካ ፍለጋው ተጠናክሮ እንደቀጠለ የሚወጡ መረጃዎች ያሳያሉ። ብዙዎችም በዓለማችን ላይ በአይን ያልታዩ ሰው የሚኖርባቸው ስፍሮች እንዳሉ ለመረዳት ተችሏል ሲሉ ይናገራሉ። እዚህ ጋር ስለምትመለከቷት ሴት በጣም በተደጋጋሚ በሶሻል ሚዲያ ላይ የመጣላችሁ እንደሆነ ይታወቃል። ነገር ግን እውነት ነው ወይ ሐሰት ነው በሚል እንግዲህ በጣም ብዙ ሰዎች ሜሴጆችን ይልኩልኛልና። የዚህ ሴት ታሪክ እውነተኛ ነው ወይስ ሐሰት ነው በሚል ብዙ ኢንቦክስ የተደረጉልኝ መረጃዎች አሉ። ጥቂት ነገር ልንገራችሁ። አንደኛ ይሄ ሐሰተኛ መረጃ ነው። ቶሬንዛ ከሚባል ሀገር ነው የመጣችው። ፓስፖርቷ የዛ ሀገር ነው የሚያሳየው። ከዛ በአሜሪካ ውስጥ በሚገኝ ጄፍ ጆን ኤፍ ኬኔዲ ኤርፖርት ውስጥ ደግሞ ፖሊሶች ያዟት። ከዚ አንድ ቤት ውስጥ ለአራት ሰዓት ካስቀመጧት በኋላ መልሰው እዛ ቤት ውስጥ ሲያዩአት የለችም፣ ጠፋች የሚል ነው ሚዲያ ላይ እየተሰራጨ የሚገኘው። ነገር ግን ይሄ ሐሰት ነው። አንደኛ እንደዛ የሚባል ሀገር በዩናይትድ ኔሽን ውስጥም የለም፣ ዓለም ላይም የለም፣ እስካሁን ድረስ የተመዘገበ ዳታቤዝ ውስጥም የለም። አንደኛው ይሄ ነው። ሁለተኛው ሲሰራጭ ከነበሩ መረጃዎች መካከል የጆን ኤፍ ኬኔዲ ኤርፖርት አሜሪካ ውስጥ የሚገኘው ማለት ነው፣ ሪፖርት አድርጓል ፖሊስ ተብሎም ተዘግቧል። ይሄ ውሸት ነው። የጄፍኬ ኤርፖርት ሪፖርቶችን አይቻለሁኝ እንደዛ የሚባል አንድም የቀረበ ሪፖርት የለም። ከዛ ባለፈ ደግሞ ዓለም አቀፍ ኦፊሻል የሆኑ ሚዲያዎችንም ለማየት ሞክሬ አለሁኝ። አንድም ኦፊሻል የተመዘገበ በዓለም ላይ ካሉ ሚዲያዎች አንድም የዘገበ የለም። ይሄም የአሜሪካ ፖሊስም ያወጣው መግለጫ የለም። ስለዚህ በሀሰት የተለቀቀውን መረጃ አብዛኛዎቹ እያሰራጩት ይገኛሉ። በመሆኑም ይህ መረጃ ሀሰት ነው። እንደተከታተላችሁት ነው። በጣም የሚገርም ነው። እንግዲህ እናንተ ሀሳብ ስጡበት። ምንድን ነው እውነታ ነው ብላችሁ ታስባላችሁ? እንዲህ አይነት ነገሮች መንፈስ ነው ብላችሁ ታስባላችሁ? ምንድን ነው እንዲህ አይነት ነገሮች? እስኪ ከእናንተ ከተረዳችሁት አንጻር በኮሜንት ላይ ብታሳውቁኝ ደስ ይለኛል። አንዳንድ ምክሮችን እንስማ። ከሐዋርያት ቀጥሎ እንደዚህ ቅዱስ አባት ለቤተ ክርስቲያን የተዋጋ በታሪክ ውስጥ የለም። ቅዱስ አትናቴዎስ ይባላል። ቅዱስ አትናቴዎስ በቤተ ክርስቲያን ትውፊት መሰረት በዘመነ ሰማዕታት ማጠናቀቂያ በ300 ዓመተ ምህረት አካባቢ በእስክንድሪያ ግብጽ ውስጥ ተወለደ። ወላጆቹ አረማውያን በመሆናቸው ክርስትናን አልተማረም ነበር። ህፃን እያለ ለጨዋታ ከቤቱ ሲወጣ የክርስቲያን ልጆች ሃይማኖታዊ ጨዋታ ሲጫወቱ ተመለከተ። ሊቀላቀላቸው ቢፈልግም ክርስቲያን ባለመሆኑ ከለከሉት። አትናቴዎስን ክርስቲያን ልሆን እናጫውቱም ቢላቸው እሽ ስላሉት ህፃናቱ እጣ ተጣጣሉ። ለአንዱ ቄስ፣ ለአንዱም ዲያቆን መሆን ሲደርሳቸው ለአትናቴዎስ ፓትሪያል ጽሑፍ መሆን ስለደረሰው ሌሎቹ ሕፃናት ይሰግዱለት ጀመር። በአጋጣሚ ሕፃናቱ ይህንን ሁሉ ሲያደርጉ የወቅቱ ፓትርያርክ ቅዱስ እለእስክንድሮስ በመገረም ያያቸው ነበርና ለሕፃኑ አትናቴዎስ ትንቢት ተናገረለት። ከዚያም የአትናቴዎስ አባቱ ሲሞት ሊቀጳጳሳቱ ከእናቱ ወስዶ አጥምቆ የሚገባው መንፈሱ የትምህርቱ ሁሉ በልቦና ላይ ቀረጸበት። ከዚህም በኋላ ዲቁናን ሹሞ አስተምራለሁ። ምንም ሕፃን ቢሆንም ከሊቅነቱ ከአመላለሱና ከአንደበቱ ጣፋጭነት የተነሳ የሰማው ሁሉ ይደነቅበት ነበር። ጸጋ እግዚአብሔር በርሱ ላይ አድራለችና። ቅዱስ አትናቴዎስ ሊቀ ዲቁና በተሾመ ወራት አሪዮስ ቤተ ክርስቲያንን በመረበሹ ኒቅያ ላይ 318 ሊቃውንት ሲሰበሰቡ ጻፊ አድርገው ሾሙት። በጊዜውም በእድሜው የስንት ጊዜ ትልቁ የሚሆነውን አሪዮስን ተከራክሮ ምላሽ አሳጣው። ቅዱስ አትናቴዎስ ከሊቃውንቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልድ አምላክ እግዚአብሔር መሆኑን በአደባባይ መሰከረ። ጸሎተ ሃይማኖትን ያረቀቀውም ይሄ ቅዱስ አትናቴዎስ ነው። ከዚህም በኋላ የእስክንድሪያ ወይም የግብፅ ሀያኛ ፓትርያርክ ሆኖ ተሾመ። ቤተ ክርስቲያንም በመልካም እረኝነት ለ48 ዓመታት ሲመግብ ብዙ መከራዎችን ተቀበለ። አምስት ጊዜ ከመንበሩ አፈናቅለው ወደ በራስ ያግዙት በስደት ከ15 ዓመታት በላይ አሳልፏል። በተሰደደባቸው ቦታዎች መከራን እየተቀበለ ያላመኑትን አሳምኗል። በጎቹ እንዳይባዝኑበት ደግሞ በጦማር በደብዳቤም ይጠብቃቸው ነበር። ሌላ ሀገር ያሉትን ዛሬ በሃይማኖት አቦ የምናገኘው ቃለ ሃይማኖት በዚህ ዘመን የተጻፈ ነው። ሐዋርያዊው ቅዱስ ስለ ኦርቶዶክስ ተዋግቶ ብዙ ስቃይንም ተቀብሎ በ370 ዓመተ ምሕረት አካባቢ አርፏል። ቤተክርስቲያንም ሊቀ ሊቃውንት፣ ርእሰ ሊቃውንት፣ የቤተክርስቲያን የምዕመናን ሐኪም ዶክተር ኦፍ ዘ ሐዋርያ ብላ ታከብሯለች። ይች እለት ለታላቁ ሊቅ የስደቱ መታሰቢያ፣ ከስደቱ የተመለሰባት ቀን ነው። ይህስ እንደምን ነው ቢሉ በወቅቱ የነበረ ንጉስ ትንሹ ቆስጠንቲኖስ ያባቱ የታላቁን ቆስጠንቲኖስን እረፍትን ተከትሎ ነገሰ። ወዲያውኑ አርዮሳዊ መናፍቅ ሆነ። ሃይማኖታቸው የቀና አባቶችንም ያሳድድ ገባ። ከአበው ቅዱሳን መካከል ግን የዚህ መከራ ቀዳሚ ገፈት ቀማሽ ታላቁ ሊቅ ቅዱስ አትናቴዎስ ነበር። በተለይ አንድ ጊዜ ንጉሱ ቅዱሱን ጳጳስ ወደ በረሃ አግዞ መናፍቅ ጳጳስ በግብጽ ሾሞ ብዙ ክርስቲያኖችን በግብጽ ያስገድል ቅዱሱ ለስድስት ዓመታት አሰቃየው። የወገኖቹ ወይም የልጆቹን ስቃይ የሰማው ቅዱሳትናት አጥናት በድፍረት ወደ ቤተ መንግስት ገብቶ ተናገረው። ሁለት አማራጭን አቅርቦ ወይ ግደለኝና እንደ አባቶቼ ሰማዕት ልሁን፣ ካልሆነ ግን ወደ መንጋዎቼ መመናን መልሰኝ አለው። መናፍቁ ንጉስም ቢገድለው ብጥብጥ እንደሚነሳ ስለሚያውቅ በስልት ሊያጠፋው ወሰነ። ቀዛፊ መግዘፊያ፣ ምግብና ውሃ በሌለበት ጀልባ ውስጥ ከቶ ሜዲትራኒያን ባህር ውስጥ ጣለው። ድንገት ግን ከሰማይ ጌታችን መላእክቱን አስከትሎ ወረደ። ሚካኤል፣ ገብርኤል ባህሩን እየቀዘፉ ሌሎች መላእክት እየመገቡት በዚያች ቀን እስክንድሪያ ግብፅ አድርሰው ተሰውሯል። ህዝቡን በታላቅ አስተያየት እየዘመሩ ከስደት የቆየውን አባታቸውን በዛሬው ዕለት ተቀብለዋል። የቅዱስ አትናቴዎስ በረከቱ በሁላችን ላይ ይደርብን ይቆየን። ኮፒ ሊንክ አድሩ ክንዳለሚ እህትዬ ነኝ። ጠጋ በይኝ ልንገርሽ እና ጠጋ በለኝ ወንድም አለ። ክርስትና ወይም ኦርቶዶክሳዊነት፣ ክርስትና ስል በስመ ክርስትና የተቀመጡ ስላሉ ይሄን ኦርቶዶክሳዊነት፣ ይሄ ነው የኛ መለያችን። ኦርቶዶክሳዊነት ልኬትነት ነው የኦርቶዶክሳዊ እውቀታችን ወይም በወንጌል ላይ ያለን እውቀት እግዚአብሔርን እንድናገኝ ይረዳናል እንጂ ከእርሱ ጋር እንድንኖር ምንም ጥቅም ፋይዳ የለውም። በነገራችን ላይ በእውቀት ብዛት ከእግዚአብሔር ጋር መኖር የሚቻል ቢሆን ኑሮ ከሳጥናኤል በላይ እውቀት ያለው አልነበረም። እውቀቱ ግን ጣለው። ገብቶ አለባባኝ የስሜት እውቀት ይባላል እዚህ የምናውቀውን ወንጌል እዚህ ቲክቶክ ላይ የምታስተምሩን መምህራኖቻችን ምናምን የምታውቁትን የእውቀታችሁን የስጋ ስሜት መለኪያችሁ ካደረጋችሁት ለእኛ እናንተ ማሰናካዮቻችን ናችሁ። አሁን ይታያለው ይሄ ነው። እንቶኔ ምን አለ እንቶኔ ምን አለ ማለት ነው። ይህ ነገር አይጠቅመንም። ይህን ቤታችሁ ቁጭ ብላችሁ ራሳችሁ ተከራከሩ። አደባባይ ላይ ያመታችሁ ግን እነዚህ አታደርጉን ነው ጥያቄው። ያየሁት ነገር ይህ ነው። እኔ ለምሳሌ ስም መጥራት አልፈልግም። እውቀታችን እግዚአብሔርን እንድናገኘው ይረዳናል እንጂ ከእርሱ ጋር እንድንኖር አይጠቅመንም። ነው ጥያቄ። ክርስትና መገለጥ ነው። ክርስትና እውቀቱ መገለጡ ነው። የምታውቀውን ወንጌል እውቀትህን ተገልጠህ ስትታየው አንተ የወንጌሉ ፍሬ ትሆናለህ። የምትዳሰስ የምትጨበጥ ትሆናለህ ማለት ነው። ዝም ብለህ በእውቀት ብዛት ከሆነ ከሳጥና ከሳጥናኤል በላይ እውቀት ያለው አልነበረም። ነው ምን ያለት እና ኦርቶዶክስ ክርስቲያኖች እዚህ ጋር የምታዩትን ውዝግ ምናም እንትሆን የምናለ ምናምን ምናምን ይሄ ማለት ነው ምንም ህይወት አይሰጥም። መሰረታዊ ትምህርት ቁጭ ብላችሁ ተማሩ፣ በቃ የቤተክርስቲያን ከዛ በኋላ በስራ ተገለጡ። በስራ ስትገለጡ የተጻፈችው ወንጌልን በሙሉ ዝም ብሎ ስራችሁ ማለት ነው ያስተምራችኋል። ሌላ ሰው ከዛ በኋላ ራሱ መጥቶ ጥያቄ ሊጠይቃችሁም አይችልም፣ ምክንያቱም አንተ ራስ ወንጌል ሆናል። ከዛ በላይ ደግሞ አሁን በዚህ ሰዓት እንዲህ ስትገለጥ ቤተሰብ ሁሉ እንደዛ ይሆናል፣ አለቀ ልጆች በቃ የምታገባት ሚስት ሁሉ እሷ ነው የምትሆነ። ወንጌል ነው የምትሆነ። አንተ ከሆን በስሜት የምትነዳ ከሆነ ክርስትና ስሜታዊነት አይደለም፣ በጭራሽ አይደለም። በተግባር ፕራክቲክሊ መገለጥ ነው ክርስትና፣ አስምሩበት። ካየሁት ነገር ተነስቼ ነው እንደዛ። እዚህ እውቀታችሁን ልትለካኩ ምናምን እንደዚህ የምትሉ ሰዎች አላቸው፣ ኤኒዌይስ ማለት ነው እና ፕሊስ ይህን ነገር ብታቆሙት ይሻላል። ወይ ቤታችሁን ዘግታችሁ ወንድማማቾች ናችሁ፣ ተነጋገሩ፣ አውሩ ምናምን ኦኬ አለዛ፣ እንዲህ የምታወዛግቡን ከሆነ አትጠቅሙንም። ፕራክቲካ ለምሳሌ ፐርሰናል ይቅርታ፣ አትጠቅሙን ማለት፣ የሚጠቅመው ሰው ይኖር ይችላል። ለእኔ አትጠቅሙኝ ለምሳሌ እንደ ኦርቶዶክሳዊ፣ ምክንያቱም አንድ ብልቶች ስለሆን ማለት ነገ መስከረም ሁለት በእውነት ነው የምነግራችሁ። በእውነት ይሄ ቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ፣ ምክንያቱም ይሄ ቪዲዮ ማኅሌተ ጽጌ እስኪያልቅ ድረስ አይደለም ማኅሌተ ጽጌ ካለቀ በኋላም ይጠቅማችኋልና አዎ ነገ እሁድ ነው። ከዛሬ ከምሽቱ ሶስት ሰዓት ጀምሮ የመጀመሪያው ሳምንት የመጀመሪያው እሁድ ማኅሌተ ጽጌ ነው። እስኪ ወደ ዋናው ጉዳይ ከመግባት በፊት ከዚህ ሳምንት የማኅሌተ ጽጌ ምስጋና፣ አዎ ከዚህ ሳምንት የማኅሌተ ጽጌ መዝሙር በእኔ ሐሳብ እጅግ በጣም ደስ ይላሉ ብያሰብኋቸውን አንድ ሁለቱን ላሰማችሁ። ከመይት ፌሳ ሕፃን ሶበ ይሬኢ እሞ አለ። አዎ ከመይት ፌሳ ሕፃን ሶበ ይሬኢ እሞ እትፌሳ አንሰ ስዕለኪ በርእይ ወተሳለሞ አለ። ሕፃን ልጅ እናቱን ሲያይ ደስ እንደሚለውና እንደሚደሰት እኔም ልጅሽ ስዕልሽን በማየትና በመሳለም እደሰታለሁ አለ። ምን እሱ ብቻ? አዎ ምን እሱ ብቻ? አዎ ስዕልኪ ጽግይተ ላሄይ ከመዝኑ ትኤድም በዓለም እፎ ይሴኒ በሰማይ ላኸየ ገጺኪ ማርያም አለ። እጅግ በጣም ይገርማል እኮ በወዝ የተዋበች አንዳንዶችም በሰው እጅ የተሳለች ይላሉ። አዎ በወዝ የተዋበች ስዕልሽ በዚህ ዓለም እንደዚህ ካማረች ማርያም ሆይ የፊትሽ ደምግባትማ በሰማይ እንዴት ያምር አለ። ለዚህ እኮ ነው ወደ ታች ወረድ ብሎ የፍቅርሽ እሳት ፍህም ሆኖ አቃጥሎኛልና። እስመ አውዐየኒ ነደ ፍቅር ኪ ፍህም ያለው እኮ እሱን ነው። አዎ የፍቅርሽ እሳት ፍህም ሆኖ አቃጥሎኛልና ሐሴተ ትዕምርትኪ እጽገብ አስተርእየኒ በህልም አለ የተአምርሽን ደስታ አይቼ የጠግብ ዘንድ ማርያም ሆይ እባክሽን በህልም ተገለጭልኝ አለ እንግዲህ ሁላችሁም እንደምታውቁት ሊቁ አባታችን አባ ጽጌ ድንግልና አቡነ ገብረ ማርያም ዘደብረ ሃንታ መሐሌተ ጽጌን መቶ ሀምሳ አድርገው ነው የደረሱልን ልክ እንደ መዝሙረ ዳዊት መቶ ሀምሳ አድርገው ማለት ነው። ታዲያ ይሄ እነሱ የደረሱት መቶ ሀምሳው ማኅሌተ ጽጌ ደግሞ በሳምንት በሳምንት እየተከፈለ መቶ ሀምሳው በሰባት ቀን እየተከፈለ ይጸለያል፣ ይነበባል ማለት ነው። እንግዲህ እኔ አሁን ትንሽ እነዚህ ሁለቶችን የነገርኋችሁ ከዚሁ አውጥቼ ነው ማለት ነው። አሁን እኮ ዋናው ነገር ያለ እዚህ ላይ ነው። ማኅሌተ ጽጌን ብቻ ሳይሆን ለምሳሌ ሰቆቃወ ድንግልንም ድርሳነ ሰንበትንም ከእመቤታችን ስደት ታሪክ ጋር የተያያዙ ማንኛውንም መጽሐፍ ካነበብን ጸሎት ከጸለይን በኋላ መጨረሻ ላይ የማሳረጊያ ትልቅ ጸሎት አለች። አዎ ይቺ ጸሎት ደግሞ ለመሀል የተጽጌ ብቻ ሳይሆን ማንኛውንም እመቤታችን ጋር በተያያዘም ሊሆን ይችላል። ማንኛውንም አይነት ጸሎት ጸለያችሁ ስትጨርሱ እንደ ማሳረጊያ ለወደፊቱ ለህይወታ ዘመናችሁ ሁሉ ትጠቀሙባታላችሁ ማለት ነው። አዎ ይቺ ጸሎትም ደግሞ በመሀል የተጽጌ መጨረሻ ላይ ማሳረጊያ ሆና ተቀምጣለች። እሺ ይሄ ስብሃት ለኪ ወይም ደግሞ ምስጋናው ምን ይላል መሰላችሁ? ስብሃት ለኪ ማርያም በጽጌ መልአክት ትጉሃን ስብሃት ለኪ ማርያም በጽጌ ነቢያት ቅዱሳን ስብሃት ለኪ ማርያም በጽጌ ሐዋርያት ሰባኪያን ስብሃት ለኪ ማርያም በጽጌ መላእክት ወጻድቃን ወስብሃት ይደሉ ለመሐሌ ተጽጌኪ ወይን እስመ በጽጌኪ ወይን ይትፌሳህ ህዝውን ይላል። በአማርኛው ምን ይላል መሰላችሁ? ማርያም ሆይ ትጉሃን መላእክት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ቅዱሳን ነቢያት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ቅዱሳን ወንጌልን የሰበኩ ሐዋርያት ባቀረቡልሽ አበባ ምስጋና ይገባሻል። ማርያም ሆይ ጻድቃንና ሰማዕታት ባቀረቡልሽ አበባ ልክ ምስጋና ይገባሻል። ዳግመኛም አለ። ዳግመኛም በልጅሽ ስጋና ደም ያዘነ ሁሉ ይደሰታልና በልጅሽ ስጋና ደም ምስጋና ምስጋና ይገባሻል አለ። ስለዚህ የእየቀኑን ጸሎታችሁን ስትጨርሱ መጨረሻ ላይ ይህችን ትላላችሁ ማለት ነው። መድኃን ያለም ኢየሱስ ክርስቶስ ሰሚ ጆሮ እና አስተዋይ ልቦና ኒስጠን አሜን ይቆይ በእውነት ለመምሮቻችን እግዚአብሔር አምላክ ቃል ህይወትን ያሰማልን እኛም በሰማ ነው ሰላሳ ስልሳ መቶ ያማሩ ፍሬዎችን ለማፍራት ያብ ቃል ለማለት እወዳለሁ እንግዲህ ለዛሬ ያስኩት ይህን ነው ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ ማድረጋችሁን ለእናንተ ምንም አይጨምርም ለእኔ ትልቅ ነገር ነው እና ምናችሁንም ስለማይጎዳ ላይክ ማድረጋችሁ እንዳትረሱ አብራችሁን ስለቆያችሁ እጅግ አክብራችኋለሁ በሌላ ጊዜ እስክንገናኝ ቸር ቆዩልኝ